ስለምን ጉዳይ ነው? ሳላስበው ከከባድ ነገር ጋር ነው የተጋጨሁት። ማለት ነገሩን ብነግርህ ለሕይወት ያደጋለሁ። የምን አደጋ? እኔም አንተም ችግር ውስጥ እንዳንገባ ለትንሽ ጊዜ ተወው። ለዛሬ እንተዋለን፣ ባይሆን ትንሽ ጨረፍታ ነገር ይኝን ያልችል እንዴ? እስኪ አስበው። እናንተ የምታገስ ያውም ወንድምናት እንዳሉ ናችሁ እየታወቀ ለምግቡ እናመሰግናለን። ቴና ገድዬ ነው የምወጣው እያለች በፈከረችው መሰረት አባባን አሳገተችው። አባባ ቤቱ አስጠልቶኛል፣ ከዚህ በኋላ እናንተ እስከምትወጡልኝ ድረስ እያመሸው ነው የምመጣ በማለት ባልተለመደው ሁኔታ ማምሸት ጀምሯል። ሰላም ሰላም፣ የጨጨዎቻናል ተከታታዮች፣ ሰላማችሁ ባላችሁበት ሁሉ የበዛ ይሁንልኝ። ትሁት ድራማ ክፍል 39 እንደቀጠለ ነው። ካሌብም ለምን በስበቡ ትተኛለሽ? አዚ ቤት ለምን አትወጪልኝም? እያለ ይጠይቃታል። እሷም ትንሽ አሞኝ ስነሳ ራሴን እያዞረኝ ነው፣ ሲሻለኝ እወጣለሁ ትመላለች። ለነገሩ ያች ልጅ ወዳሃት ነው አይደል? ትላለች። እሷ ኮ በጣም ታምራለች፣ መልኳ፣ ስነ ስርዓቷ፣ ሁለ ነገሯ ደስ የምትልጅ ናት እያለ ያበሽቃታል። እሷም ዱርዬ ባቶንማ፣ እኔ ባለትዳር መሆኔን እያወቀች እዚህ ቤት አትመጣም ነበር ብላ ትመልስለታለች። ያን ጊዜ ካሌብ በሆዱ አከማችቶት የኖረውንና ቀን ያልፋል ብሎ ከአባቱ ጋር እየታገሰ ያለውን ነገር አውጥቶ እኔኮ ሁሉን ነገር ነግሬያታለሁ አላት። እዚህ ቤት አስወጣታለሁ ብለህ ነገርካት አለችው። አይ እሱን አይደለም የነገርኳት። እና ምን ነገርካት? እንደማትማግጭብኝ ነግሪያት አለው ሲላት፣ ቲና በጣም ደነገጠች። ከማን ጋር በማለት ሰውየውንም አብሮ እንዲነግራት ፈለገች። እሱንም ማወቅ ይጠበቅብኛል ብሎ ጥሏት ወጥቶ ሄደ። እሷም እየተርበተበተች ይህ ሰውዬ ሁሉን ነገር ያውቃል እንዴ? ምን እያለኝ ነው ብላ በአግራሞት ጭልጥ ብላ ጉዳይ የተጋለጠባት እንደሆነ ለራሷ እያሰበች እንመለከታታለን። አባቱ ጭንቀት እየገባው ካሌብ፣ ሚስቱ መድኃኒት ጨርሰሻል፣ አሁን ተሽሎሻል፣ ነገ ፍች እናድርግ እያለ ይጠይቃታል። አባባም በጣም ቤቱ አስጠልቶታል። በእኛ ምክንያት፣ ስለዚህ ፖሊስ አመጥቶ ጥርግርግ አድርጎ ሳያባረረን እዚህ ቤት መውጣት አለብን። ስለዚህ ፍቻ አድርገን ትወጫለሽ ብሎ ይነግራታል። ያን ጊዜ እኔ ምን አደረግኩት? ለምንድነው ለምንድ ነው የምንወጣው? ህግስ ቢሆን ዝም ብሎ ያስወጣናል እንዴ? ይላል ለአባባ አይደለም፣ ለእኔ ኢኮኖሚስት ቤቱ ደግሞ የአባባ ነው እያለ ካሌብ ቢነግራትም እኔ ምናገባኝ አገባኝ እያለች ነው እንዲያውም ጁስ አንተ ፍጭልኝ ቡና ትሁት ታፍላልኝ እያለች ትጠይቀዋለች። ካሌብም በምታሾፍበት ቲና ላይ ተናዶ አባባስ ምን ያርግልሽ እያለ ቀላጅ ነች እያለ እየፈከረና በግድ እንደሚያስወጣት እየነገራት ጥሏት ሄደ። ቲና ግን በፍቹ ልትስማማ ቀርቶ ውስጥ ለውስጥ በመሄድና ገዳዩን በማግኘት አራት መቶ ሀምሳ ሽብሩን ካሽ የአባባን ማምሸት እና መውጫ መግቢያ በሹፌር እንደሚንቀሳቀስ ፎቶውን ሁሉ በማሳየት ለገዳዩ አመች ሁኔታና ጊዜ እንዴት ማግኘት እንዳለበት ሙሉ መረጃ ሰጥታ እንደሚገልላትና እንደሚያጠፋላት ቃል ኪዳን ገብታ ገዳዩም በተራው ስሙን ሳይናገር ማንነቱን ሙሉ ደብቁ ለእሷ ቃል ኪዳን እየገባላትን በሙሉ እንደሚፈጽምላት እየነገራት ለማንም ትንፍሽ ብትይና እኔ ብታሰር የኔ ሰዎች እያጠፉሻል፣ አላት። እሷም እሺ ተስማምቻለሁ፣ ለማንም አልናገርም እያለች ችግር ውስጥም እንደሆነች አሳስቧት ተለያዩ። ዜና ግን ገዳዩን ለማግኘት ስትወጣ ከቤት መውጣቷ እንዳይታወቅባት የተኛችበትን አልጋ ትራስ ደርዝድላ ሰው የተኛ አስመስላ ብድ ልብሱን አልብሳ ትወጣለች። ትሁት ግን እንዴት በዚህ ሰዓት ትተኛለች? እንዴት ደከማት? እያለች ለዳንኤል ትነግረዋለች። እንዴ አመመኝ አለችሽ? እንዴ! አይ እንዴት በዚህ ሰዓት ትተኛለች ብዬ ነው ባክሽ፣ ታያት ብሎ ከዛ እንደገና ተነስቶ ወደ መኝታ ክፍል ሂዶ ሲቀሰቅሳት አልሰማው ስትል ብድ ልብሱን ገልጦ ሲያይ ተንኮሏን ሁሉ ያያል። ያን ጊዜ መልሶ አልብሶ ትሁት ስትደርስበት ታያት። ትረፍበት ብሎ እንዳይነቃባቸው የሁለታቸው ትንኩል ለቲና ሽፋን እየሰጠ ትሑትን ከምኝታ ክፍል ይዟት ወጣ። ያመዋል እንዴ እያለች ትሑትም አብራ አምና ተከትላ ወጣች። ዳንኤል ግን ወዲያውኑ ወጥቶ ቲናን ለማግኘት ሲሞክር አገኛትና ምን ሆነሽ ነው? እንዴት እንዴት አድርገሽ ነው ተንኮል ሰርተሽ የወጣሽው? ትራሱንስ እንዴት አድርገሽ ሰው አስመሰልሽው? እያለች ጠይቃት፣ አይ ወክላር ግብዬ ወጥቼ ራሴን አዙረኝ እያለች ታመካኛለች። እንዴ እኔንም ልትሸውጅኝ ነው ለምንድን ነው ሲላት፣ አይ እንደዛ ያደረግኩት እኮ ትሁት ድናለች ብላ ለካሌብ እንዳትነግረው ነው ብላ፣ ሁሉንም መደበቅ የፈለገችው ቲና ዳንኤልንም ከሚስጢሯ ውጭ አድርጋ የናባባና የነካሌብን ሞት ብቻዋን ልታከናውን አቅዳ ተነስታለች። ቲናና ዳንኤል ትሁት እንዳታያቸው ተደብቀውም ተመለሱ ያን ጊዜ ትሁት ገራገሯ ግን ምግብ አዘጋጅታ ተኝታ ነው የዋለችው እርቧት ይሆናል ብላ ለክ ዳንኤል እንዲሰጣት ትሰጠዋለች ዳንኤል ግን እንዴ ትወጃታለሽ እንዴ እንዴት እንደዚህ ያደረግሽ ይላታል ባክህ እንዳት ሞትብኝ ብዬ ነው እንጂ ምኗን ነው የምወዳት ትለዋለች እና የሰው ጥሩ የለውም እያልሽ ነው ይላታል የሰው ጥሩማ እኔ አባባ ካሌብ ነን ትላለች ትሁት ያን ጊዜ ምን ነው ተመጻደቅሽብኝ እንዴ? ምኑን ነው የምመጻደቀው? ባልና ሚስት እንዳልሆናችሁ እየታወቀ እንደዚህ ችሎ መኖር ከዚህ በላይ ደግ የት ይመጣል ብላ ትመልሰዋለች። እሱም በጉራ አጠገብሽኝ እያለ ምግቡን ይዞ ለቲና ይወስድላታል። ከዛም ምን ሆነህ ነው አለችው። ትኩር ብሎ ሲያያት የደበቅሽኝን ለማወቅ እየሞከርኩ ነው ትለዋለች አንድ ችግር ውስጥ ገብቻለው፣ መጋጨት የማልችለው ትለዋለች። ምንድን ነው ንገሪ ስላት፣ ለአንተ ብነግርህ ለእኔም ለአንተም ለሕይወታችንም አስቸጋሪ ነው በማለት የገባችበት የምግደሉልኝ ከገዳይ ጋር ያደረገችው ንግግር ከባድ እንደሆነ በውስጧ እያሰበች፣ ያን ጊዜ በይ ምግቡን ትሁት ናት የሰራችልሽ ብይ ሲላት ልትመርዘኝ እንዳትሆን ብላ ስጋቷን ለዳንኤል ስትነግረው ይህንን እንኳን መመረዙን ለአንቺ ይሁን አንቺ ነሽ የተካንሽበት ይላታል ዳንኤል። አረጅ እንዴ እኔንም እኮ ልትገልኝ ነበር ተረሳሽ እንዴ ብሏት ጥሏት ወጣ። ቲና ባንድ ቦታ እየቀጠፈቻቸው ነው። ትሑትን አመሰግናለሁ። ለምኑ? ምግብ ስለሰራሽልኝ። ችግር የለውም አሞሽ አይደል? እርፍ በይበት። አይ አርፍ ያለው እስካሁንም ለበደልኩሽ ሁሉ ይቅርታ ጥላታለች። እንዴ፣ አታውሪበት እኮ ነው ያልኩሽ እያለች ትሑትም ማስመሰሏን አውቃበት መልስላታለች። እሺ ብላ ዝም አለች። ካሌብ ወደ ምኝታ ክፍል ሲገባ የኔ ፍቅር ምን ሆነህብኝ ነው እያለች የኔ ፍቅር እኔን ነው? አዎ፣ አንተን ነው የኔ ውድ እያለች ትቀጥፈው ጀመር። ነይ ውጭ ከዚህ ክፍል ብሎ ያመነጫጭቃታል። እንዴ ራሴን እያዞረኝ እኮ ነው ትለዋለች። እኔም በአንቺ ጉዳይ እያዞረኝ ነው ብሎ እያምዘገዘገ ከክፍሉ ያስወጣታል። አባባ እያመሸ አሁንም ለትሁትና ለካሌብ ችግር ሆኖባቸዋል። ራት እንኳን አባባን ጠብቆ ለመብላት ካሌብ ቢጠብቅም አባባ ግን ስልክ አይመልስም፣ በቶሎ አይገባም። እነሱም መናደዱን አውቀው አው ካሌብም ለባባ መከፋት እኔ ችግሮኝ በታለሁ እያለ በጣም እያሰበ እንመለከተዋለን። አባባ ግን በቶሎ ሊመጣ ባለመቻሉና ሰዓት እያለፈ ባለበት ሁኔታ ሲዝናናበት ካመሸበት ቤት ተከታትለው ሲወጣ ወደ ቤቱ ሲመጣ ገዳዮች ከኋላው ከኋላው ተደብቀው ጨለማ ቦታ ሲደርሱ አባባን ከማንጅራቱ አካባቢ በመምታት ራሱን ስቶ እንዲወድቅ እያደረጉት ሳለ የዛሬው ትዕይንት ያበቃል። ሰላም ሰላም፣ የጨጨሆ ቻናል ተከታታዮች ሰላማችሁ ባላችሁበት ብዝት ይበል። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን። ጨጨሆ ዩቲዩብ